ሰላም ተማሪዎች እንደምን አላችሁ? ባለፈው ክፍለ ጊዜ በቦሌ ክፍለ ከተማ ትምህርት ጽህፈት ቤት የአንደኛው ወሰነ ትምህርት የስድስተኛ ክፍል የአማርኛ ቋንቋ ፈተና ክፍል አንድን ከጥያቄ ተራ ቁጥር አንድ እስከ ሀያ ያሉትን ሰርተናል። የምንባብ ጥያቄዎችን ሰርተናል። ሰዋሰዋዊ ነክ ጥያቄዎችንም ሰርተናል። የቀሩ ሀያ ጥያቄዎች ስላሉ እነሱን አንድ ባንድ አሁን መስራት እንጀምራለን። ጥያቄ ተራ ቁጥር ሀያ ሀያ አንድ ሀሊማ ኢክራም በባቡር ዛሬ ከሀረር መጡ በሚለው አረፍተ ነገር ውስጥ የወል ስም የሆነው የቱ ነው ይላል። ሀሊማና ኢክራም በባቡር ዛሬ ከሀረር መጡ በሚለው አረፍተ ነገር ውስጥ የወል ስም የሆነው የቱ ነው? ሀ ባቡር፣ ለሀሊማ ሀመርሃ ሀረር መጣች የሚላለ። መልካም ተማሪዎች እንግዲህ አሁን የተጠየቅነው የወል ስም ወይም የጥቅል ስም የሆነውን ነው። ባቡር የሚል አለ፣ ሀሊማ የሚል አለ፣ ሀረር የሚል አለ፣ መጣች የሚል አለ። ስለዚህ ሀሊማ የሚለው ለላይ ያለው ምንድን ነው? እሱ እሱ የተጸውኦ ስም ነው። ሀረር የሚለው ምንድን ነው? የተጸውኦ ስም ነው። መጣች የሚለው ምንድን ነው? ግስ ነው። ስለዚህ መልሱ ማን ነው የሚሆነው? ባቡር የሚል ይሆናል። ባቡር የሚለው ምንድን ነው? የወል ስም ነው። ስለዚህ መልሱ ሀሌተዋ የሚለው ይሆናል። ጥያቄ ተራ ቁጥር ሃያ ሁለት ስንሄድ የጊዜ አመልካች ተውሳከ ግስን በውስጡ ይዞ የተዋቀረው አረፍተ ነገር የቱ ነው? እንግዲህ የተለያዩ የተውሳከ ግስ አይነቶች አሉ። ጊዜ አመልካች አለ፣ ቦታ አመልካች አለ፣ ሁኔታ አመልካቾች ተውሳከ ግስ የሚባሉ እንዳሉ ከዚህ በፊትም ባቀረብኩላችሁ የአማርኛ ይዘት ላይ ገልጨላችኋለሁ። ስለዚህ አሁን እዚህ ጋር የጊዜ አመልካች ተውሳከ ግስን በውስጡ የያዘው የቱ ነው? ነው የሚለው ሀ ፍቅሬ እዚህ ነበር፣ ለ ውብ ለውብ አለም አሁን ነበረች፣ ሐ መሯዋ ጀማል በጣም ታሟዋል፣ መ ደጀኔ በመኪና ሄደ ይላል። ፍቅሬ እዚህ ነበር ይላን እዚህ የሚለው ምንድን ነው? የቦታ ተውሳከ ግስ ነው። ውብ አለም አሁን ነበረች ና ለመሯዋ ጀማል በጣም ታሟዋል በጣም የሚለው ምንድን ነው? የሁኔታ ተውሳከ ግስ ነው። ደጀኔ በመኪና ሄደ ይላል። ስለዚህ መልሱ አን ይሆናል። ውብ አለም አሁን ነበረች የሚለው መልሱ ይሆናል አሁን የሚለው ምንድን ነው? የጊዜ ተውሳከ ግስ ነው። አሁን፣ ትናንትና፣ ጥንት፣ ሁልጊዜ እንደዚህ አይነት የተውሳከ ግስ አይነቶች በምን ውስጥ ይካተታሉ? በጊዜ ተውሳከ ግስ ውስጥ ይካተታሉ። ስለዚህ መልሱ ማን ይሆናል? ለየሚለው ይሆናል። እሺ ወደ ጥያቄ ተራቁት ራሱ ስንሄድ ከሚከተሉት አማራጮች መካከል የተጸውዖ ስም የሆነው የቱ ነው? ፕሮፖር ናውን ሀ ሐይቅ፣ ለ ቦሌ፣ ሀመሯዋ እንስሳት መ ወታደር። እንግዲህ የተጸውዖ ስም ማለት ለተለየ ነገር ለሚታወቅ ነገር የሚሰጥ ስም ወይም የዛ መጠሪያ የሆነ ስም ምን ይባላል? የተጸውዖ ስም ይባላል። ሐይቅ እሺ፣ ሐይቅ አይሆንም፣ ምክንያቱም የወል ስም ነው። የትኛው ሐይቅ አይታወቅም። ቦሌ እሺ። ሐመሯ እንስሳት ምን አይነት እንስሳት አይታወቅም። መ ወታደር፣ የትኛው ወታደር የሚታወቅ ነገር የለም። ስለዚህ ማን ይሆናል? ቢ ቦሌ የሚል ይሆናል። ስለዚህ የተጽኦ ስሞች አንደኛ የቦታ ሊሆን ይችላል፣ የሰው ስሞች ሊሆን ይችላል፣ የሀገር ስሞች ሊሆን ይችላሉ። የተጽኦ ስም ውስጥ የሚካተቱት ማለት ነው። ስለዚህ የተጽኦ ስም የትኛው ነው? ለቦሌ የሚለው ይሆናል። ጥያቄ ተራ ቁጥር 24 በርትተን ለመማር እና ጥሩ ውጤት ለማምጣት ዳሽ ሁልጊዜ ትጉ የሚለውን የመምህራችንን ምክር እናስታውስ በማለት የክፍል አለቃው ጓደኞቹን መከረ። ባዶ ቦታውን የሚያሟላው ስርዓተ ነጥብ የቱ ነው ይላል ሀ ድርብ ትምህርተ ጥቅስ፣ ለትምህርት አንክሮ ሀመሯ ነጠላ ትምህርተ ጥቅስ፣ መ ትምህርተ ስላቅ ይላል። መልካም ተማሪዎች፣ እንግዲህ በዚህ ጥያቄ ውስጥ በርትተን ለመማር እና ጥሩ ውጤት ለማምጣት ሁልጊዜ ትጉ። አሁን ሁልጊዜ ትጉ የሚለው በምን ስርዓተ ነጥብ ውስጥ መሆን አለበት ነው የሚለው የሚለውን የመምህራችንን ምክር እናስታውስ በማለት የክፍል አለቃው ጓደኞቹን መከረ ማለት ነው። አሁን የክፍል አለቃው ማንን ነው የመከረ? ጓደኞቹን ነው የመከረ። ስለዚህ ሪፖርት አድርጓል ማለት ለሶስተኛ አካል ሪፖርት አድርጓል ማለት ነው። ስለዚህ በጥቅስ ውስጥ ሌላ ጥቅስ ተቀምጧል። ሁልጊዜ ትጉ የሚለው የማን ሀሳብ ነው? የመምህሩ ሀሳብ ነው። ስለዚህ በጥቅስ ውስጥ ሌላ ጥቅስ ስለሆነ ሁልጊዜ ትጉ የሚለው የመምህሩ ሀሳብ ስለሆነ ይህ ሀሳብ ደግሞ በምን ውስጥ መካተት አለበት? በነጠላ ትምህርተ ጥቅስ ውስጥ መካተት አለበት ወይም መቀመጥ አለበት። ስለዚህ መልሱ ማን ይሆናል ሀመር ውሃ የሚል ይሆናም ማለት ነው። ድብር ድርብ ትምህርተ ጥቅስ አይሆንም። ምክንያቱም ድርብ ትምህርተ ጥቅሱ ኦልሬዲ ተቀምጧንና ማለት ነው። ጥያቄ ተራ ቁጥር 25 ከሚከተሉት አማራጮች ውስጥ ባለ አምስት ምዕላድ የሆነው ቃል የቱ ነው? አሁን ምዕል ቃሉን መተንተን ያስፈልጋል። ማለት በምዕላድ መተንተን ያስፈልጋል። እንደ አጎታችን ይላል። ለከትምህርቴ ይላል። ሀመር ውሃ በልጅነቴ መ የአያቶቻችን። እሺ ሀሌቷንን ነው እንደ አጎት አጎታችን እንደ አጎት አችን ሁለት ነው ያለው ማለት ነው። ለ ከትምህርት ይላል ከሚላለ ትምህርትና ኤ የሚል ይሆናል። ሐመሯ በልጅነቱ ይላል በ ልጅ ነት ኡ መ የአያቶቻችን የ የሚላለ አያት ኦች የአያቶቼን አያት ኦች ኤ ን። ስለዚህ መልሱ ማነው ይሆናል ማለት ነው። መ የሚል ይሆናል አምስት ምዕላድ ያለው ይሄ ነው። የአያት ኦች ኤ ን። ስለዚህ ስንት አለው ማለት ነው? አምስት ምዕላዶችን ይዟን ማለት ነው። ስለዚህ መልሱ ማነው መ የሚለው ይሆናል ሀሌቷን ስናየው እንደ አጎታችን ሶስት ነው ያለው። ለላይ ከትምህርት ኤ የሚለው ላይ ከትምህርት ኤ ሶስት ነው የሚኖረው። ሜላዱ በልጅነቱ የሚለው በልጅ ነት ኡ አራት ነው ያለው። ስለዚህ አምስት የሚኖረው ማን ነው? መ የሚል ይሆናል ማለት ነው። ጥያቄ ተራ ቁጥር 26 ከሚከተሉት አማራጮች መካከል ስለ አንቀጽ ትክክል ያልሆነው የቱ ነው? ሀ ስለ አንድ ሀሳብ ብቻ የሚያትት ነው ለአንድ መንደርደሪያ እና ብዙ መዘርዝር አረፍተ ነገር ያሉት ነው ሀመሯ አንድ መዘርዝራዊ አረፍተ ነገርና ሁለትና ሁለት ከዚያ በላይ ሀይለ ቃሎች ያሉት ነው መ በስርዓት የተደረደሩ አረፍተ ነገሮች ስብስብ ነው ስለዚህ መልሱ ማን ነው ሀመሯ ምክንያቱም አንቀጽ ስንት ሀይለ ቃል ነው ያለው አንድ ሀይለ ቃል እና ብዙ መዘርዘር ነው ነገር ግን እዚህ ጋር ተገላቢጦሽ እና የተቀመጠው አንድ መዘርዝራዊ እና ሁለት እና ከዚያ በላይ ሀይለ ቃሎች ሊኖሩት አይችልም አንቀጽ ስለዚህ መልሱ ማን ነው ሀመሮሃ የሚል ይሆናል። እሺ ጥያቄ ተራ ቁጥር 27 ከሚከተሉት ውስጥ በትክክለኛ ስርዓተ ነጥብ የተደራጀው አረፍተ ነገር የቱ ነው? ሀ ወይ ጉድ! ይህ መብራት የሚመጣው መቼ ነው? ወይ ጉድ! ይህ መብራት የሚመጣው መቼ ነው? ልብ በሉ የተቀመጡትን ስርዓተ ነጥቦች። አምሮዋ ወይ ጉድ! ይህ መብራት የሚመጣው መቼ ነው? ጥያቄ ስርዓተ ነጥቧ አለ፣ የጥያቄ ምልክት መ ወይ ጉድ ይህ መብራት የሚመጣው መቼ ነው ይላል። ስለዚህ መልሱ ማን ነው? ሐመሯ ወይ ጉድ ብሎ ምን ይሆናል? ቃል አጋኖ ነው ይቀመጣል። ከዛ ይህ መብራት የሚመጣው መቼ ነው፣ ጥያቄ ምልክት ይቀመጣል ማለት ነው። ወይ ጉድ ይህ መብራት የሚመጣው መቼ ነው። ስለዚህ መልሱ ማን ይሆናል? ሐመሯ የሚል ይሆናል። መልካም ጥያቄ። ተራ ቁጥር 28 ስለ ኃይለ ቃል ዋና አረፍተ ነገር ትክክል ያልሆነው የቱ ነው? ሀ ኃይለ ቃል የአንቀጹን ዋና ሀሳብ የያዘ አረፍተ ነገር ነው። ለኃይለ ቃል በአንቀጹ መጨረሻ ላይ ሊገኝ ይችላል። ሐመሯ ኃይለ ቃል የሚይዘው ሀሳብ የመዘርዝር ያረፍተ ነገሮች ብዛት ይወስናል። መዝርዝር ሀሳቡን ለማብራራት የሚጠቅም ነው ይላል። ስለ ኃይለ ቃል ትክክል ያልሆነው ሀ ኃይለ ቃል የአንቀጹን ዋና ሀሳብ የያዘ አረፍተ ነገር ነው። ትክክል። ሀይለ ቃል ማለት መሪ አረፍተ ነገር መንደርደር አረፍተ ነገር ማለት ነው። ለ ሀይለ ቃል በአንቀጹ መጨረሻ ላይ ሊገኝ ይችላል። ትክክል። ሀይለ ቃል በአንቀጹ ሶስት አራት ቦታ ላይ ሊገኝ ይችላል። በአንቀጹ መጀመሪያ፣ መጨረሻ፣ መሀልና መጀመሪያ ላይ መጨረሻ። ሐመሯ ሀይለ ቃሉ የሚይዘው ሀሳብ የመዝርዝራ አረፍተ ነገሮች ብዛት ይወስናል። እሺ፣ መ ዝርዝር ሀሳቡን ለማብራራት የሚጠቅም ነው። ስለዚህ መልሱ ማነው? መ ይሆናል ማለት ነው ሀይለ ቃል ዝርዝር ሀሳቡን ለማብራራት አይጠቅምም አይጠቅምም። ስለዚህ መልሱ ማን ነው መየሚል ይሆናል። ምክንያቱም ዝርዝር ሀሳቡን የሚያብራራው ማን ማለት ነው። ማን ነው የሚያብራራው መዘርዝር አረፍተ ነገሮች ናቸው። ሀያ ዘጠነኛ ከሚከተሉት አማራጮች መካከል የቢጋር አስተዋጽኦ ጥቅም ያልሆነው የቱ ነው? ቢጋር ወይንም አስተዋጽኦ ንድፍ የምንለው ማለት ነው። ሀ. ሀሳቡን በቅደም ተከተል ለማደራጀት ያስችላል። ለ. ከርዕስ እንድንወጣ ያደርጋል። አመሯ መካተት ያለባቸውን ሀሳቦች እንዳንረሳ ይረዳናል። መ. ኃይለ ቃሉ ከመዘርዝር ሀሳቦች ለይቶ ለማመልከት ያስችልናል። ይህ ቀላል ጥያቄ ነው። መልሱ ለ፣ ከርዕሱ እንድንወጣ ያደርጋል። ኖ ቢጋር ወይም አስተዋጽኦ ከርዕሳችን እንዳንወጣ የሚያደርግ ነው እንጂ እንድንወጣ የሚያደርግ አይደለም። ስለዚህ መልሱ ማን ነው ለ የሚለው ይሆናል። ጥያቄ ተራ ቁጥር ሰላሳ ከሚከተሉት ውስጥ የምስረታ ቅጥያ የሆነው የቱ ነው? እንግዲህ ልብ በሉ ተማሪዎች የምስረታና የእርበታ ቅጥያ ምላድ የሚባሉ አሉ። የምስረታ ምላድ የሚባሉ ቃል ክፍሉን የሚቀይር ማለት ወደ ሌላ የቃል ክፍል የሚቀይር ለምሳሌ፣ አሁን እንመልከት እስኪ፣ ዘመን የሚላል ዘመን፣ አሁን ስም ነው። ዘመናዊ ብንል ወደ አዊ ወደ ቅጽል ቀይረው ማለት ነው ልግም፣ ልግመኛ ልክ እንደነዚህ አይነት ቃላት የምስረታ ቅጥያዎች ይባላሉ። የእርባታ ቅጥያዎች የምንላቸው ግን የቃል ክፍል ወደ ሌላ ቃል ክፍል አይቀይሩም። ለምሳሌ እንደ ዎች፣ ኦች አይነቶች ማለት ነው። እስኪ እንመልከት፣ ሀ ዎች ለአት፣ ሀመሯ ኦች መአዊ ይላል። ስለዚህ የምስረታ ቅጥያ ምዕላዱ ማን ነው? አዊ የሚለው ይሆናል። ዎች አትና ኦች ምንድናቸው? የእርባታ ቅጥያ ምዕላድ ይባላሉ። ምክንያቱም የቃል ክፍሉን ወደ ሌላ ሊቀይሩን አይችሉ ለምሳሌ በሬዎች ብንል ማለት በሬ በሬዎች ስም ነው። ራሱ ቃል የሚለው ላይ አት ብንጨምር ቃላት ብንል ስም ነው። ራሱ ኦች ላይ ለምሳሌ ቤት ስም ነው፣ ቤቶች ስም ነው፣ አልተቀየረም። አዊ ላይ ግን ለምሳሌ ዘመናዊ፣ ዘመን የሚለውን አዊ ስንጨምርበት ዘመናዊ ወደ ቅጽል ተቀይሯል። ባህል ባህላዊ ስንል ስም የነበረውን ባህል ወደ ባህላዊ ወደ ቅጽል ተቀይሯል። ስለዚህ እንደ አዊ እንደ ነት እንደ ነዚህ አይነት እንደ አማ አም እንደነዚህ አይነት ቅጥያዎች የምስረታ ቅጥያ ምዕላድ ይባላል። ስለዚህ መልሱ ማን ይሆናል? መ የሚለው ይሆናል ማለት ነው። ጥሩ ተማሪዎች፣ ጥያቄ ተራ ቁጥር 31 ከሚከተሉት አማራጮች ውስጥ ስለ ፍካራዊ ፍቺ ትክክል የሆነው የቱ ነው? ፍካራዊ ፍቺ ቃላት ሁለት አይነት ፍች ሊኖራቸው ይችላል ፍካራዊና እማራዊ ሀ የአንድ ቃል ቀጥተኛ ፍች ነው ለ የአንድ ቃል መደበኛ ፍች ነው አመራዋ የቃላት መዝገበ ቃላዊ ፍች ነው መ ቃላት በቀጥታ ከሚኖራቸው ፍች ባሻገር የሚሰጡት ሚስጥራዊ ፍች ነው ስ መልሱ ማነው መ የሚለው ይሆናል ፍካራዊ ፍች ማለት ቃላት በቀጥታ ከሚኖራቸው ፍች ባሻገር የሚሰጡት ሚስጥራዊ ፍች ምን ይባላል እሱ ፍካራዊ ፍች የሚል ይሆናል እሺ ጥያቄ ተራ 32 ከሚከተሉት ውስጥ ከሚከተሉት ውስጥ የቅጥያዎች ተግባር ወይንም አገልግሎት ያልሆነው የቱ ነው? ሀ ብዙ ቁጥር ለማመልከት ያገለግላል። ለእምር ወይንም እውቅ እውቅ ለማድረግ ሀመርሃ ያለ ወቅቱ የሚዘ ሀመርሃ ይቅርታ ባለ ንብረትን ባለ ንብረትነትን ማመልከት መስሮ ቃል ሆኖ ማገልገል ይላል። መልካም ከሚከተሉት ውስጥ የቅጥያ ተግባር ወይም አገልግሎት ያልሆነው የቱ ነው? ሀ ብዙ ቁጥር ለማመልከት የስ ይሆናል። እንደ ኦችዎች እምር እውቅ ማድረግ ይህም የቅጥያዎች አገልግሎት ነው። ቤት በሚለው ላይ ምሳል ኡ ብንል ቤቱ ባለ ንብረትነትን ለማመልከት የስ ይህም ይሆናል ለምሳሌ ቤት ቤታቸው፣ አቸው የሚለው ስርወ ቃል ሆኖ ማገልግል ኖ ቅጥያዎች ስራ ቃል ወይንም ዋና ቃል ግንድ ሁነው ሊያገለግሉ አይችሉም። ስለዚህ መልሱ ማን ይሆናል? ዲ የሚለው ይሆናል መልሱ ማን ነው? ዲ ነው። ቅጥያዎች ስርወ ቃል ሆኖ ማገልገል አይችሉም። ጥያቄ ተራ ቁጥር 33 ከሚከተሉት አማራጮች መካከል ትክክለኛ የቃላት አሰካክ ወይም የአረፍተ ነገር አደረጃጀት የሚታይበት አረፍተ ነገር የትኛ ነው ይላል ያለ ወቅቱ የሚዘንብ ዝናብ በግርብና ስራ አይበጅም ያለ ወቅቱ የሚዘንብ ዝናብ የግብርና ስራ አይበጅም። ያለ ወቅቱ የሚዘንብ ዝናብ ለግብርና ስራ አይበጅም። መ ያለ ወቅቱ የሚዘንብ ዝናብ ግብርና ስራ አይበጅም። ስለዚህ መልሱ ማነው? ሀመሯ ነው የሚል ይሆናል። መልሱ ማነው? ሀመር ነው። ያለ ወቅቱ የሚዘንብ ዝናብ ለግብርና ስራ አይበጅም የሚለው። ጥያቄ ተራ ቁጥር 34 ከሚከተሉት አማራጮች መካከል ፍየል የሚለውን ቃል ፍካሬያዊ ፍቺ የያዘው የት ነው? ሚስጥራዊ ፍቹ ማለት ነው። የቤት እንስሳት ለለፍላፊ ምላሳም አመሯ ጸጉራቸው አጭር የሆነ የቤት እንስሳ መ መስጓ የሚበላ እንስሳት። ስለዚህ ፍየል የሚለው ፍካራዊ ፍቺው ማን ነው? ለፍላፊ ማለት ነው። ለፍላፊ መልሱ ማን ነው? መ የሚለው ይሆናል። ይቅርታ ለ የሚለው ይሆናል። ጥያቄ ተራ ቁጥር 35 ከሚከተሉት ቃላት ውስጥ ቅድመ ግንድ ቅጥያ የተቀጠለበት ቃል የት ዶ ከቃሉ ፊት ለፊት ያለ ማለት ነው። የዋህነት ለ ስለታም አመሯ ስደተኛ መ መከሮጤ ይላል። ከሚከተሉት ቃላት ውስጥ ቅድመ ግንድ ቅጥያ የተቀጠለበት፣ የዋህነት፣ ይሄ ነት የሚለው ድህረ ግንድ ነው። ለላይ፣ ስለታም፣ ስለትና አም የሚል ነው፣ ድህረ ግንድ ነው። ስደተኛ፣ ስደት እኛ የሚለውም ድህረ ግንድ ነው። ከሮጠ፣ ከ የሚለው ምንድን ነው? ቅድመ ግንድ ነው ማለት። ስለዚህ መልሱ ማን ይሆናል? መ ነው። ጥሩ። ጥያቄ ተራ ቁጥር 36 አንድ ድርጊት የተከናወነ ወይም ተሰርቶ ያለፈ መሆኑን ለመግለጽ የሚያገለግል የጊዜ አይነት ምን ይባላል? ሶስት አይነት የጊዜ አይነቶች አሉ፣ የአሁን ጊዜ፣ የትንቢትና የወደፊት ጊዜ። ስለዚህ የተከናወኑ መሆኑን የሚያመለክተው የትኖ ነው የሚለን ሀ የአሁን ጊዜ ለ የኃላፊ ጊዜ አመራዊ የትንቢት ጊዜ መየዋ ጊዜ። ያለፈ ነገርን የሚያመላክተው ምንድን ነው? የኃላፊ ጊዜ ይባላል። ስለዚህ መልሱ ማን ነው? መ የሚል ይሆናል። ጥሩ ተማሪዎች መመሪያ ሶስት ከተራ ቁጥር 37 እስከ 40 ድረስ ቃላዊ ግጥም የሚመለከቱ ጥያቄዎች ቀርበዋል። ግጥሞቹን በሚገባ በማንበብ ከተሰጡት አማራጮች መካከል ትክክለኛ የሆነው መልስ ምረጥ ይላል። ጥያቄ ተራ ቁጥር 37፣ እንጀራውን ጋግረሽ ከማን ጋር በላሽው፣ ጠላውን ስጠምከሽ ከማን ጋር ጠጣሽው፣ ደረት የሚመታ ጎረቤት ያጣሽው የሚል ቃላዊ ግጥም ቀርቦልናል። ይህ ለምን አይነት ሴት የተገጠመ ግጥም ነው ይላል። ሀ ደግ በመሆኗ ለቅሷ ለደመቀላት ሴት ለክፉ በመሆኗ ለቅሷ እንደ ነገሩ ለሆነላት ሴት ሀመሯ ዘመድ አልባ ሆና አልቃሻ ላጣች ሴት መግጥሙ የሴትዮዋን ምንነት አይገልጽም ይላል። ስለዚህ መልሱ ምንድ ነው? ክፉ በመሆኗ ለቅሷ እንደ ነገሩ ለሆነላት ሴት የሚል ይሆናል። ስለዚህ መልሱ ማን ነው? ለ የሚለው ይሆናል። ጥያቄ ተራ ቁጥር ሰላሳ ስምንት ሲሰራዋልና ሲያንጸው ሲያንጸው ሲሰራዋልና ሲያንጸው ሲያንፀው እንደ መፈያቂያ እንጨት ከመንገድ ቆረጠው ይላል ይህ ቃላዊ ግጥም ከየትኛው የግጥም አይነት ይመደባል ሀ የእርሻ ግጥም ለ የሙገሳ ግጥም አመርሃ የስራ ግጥም መ የሐዘን ወይም የሙሾ ግጥም ይላል ስለዚህ መልሱ ማን ነው መ የሐዘን ወይም የሙሾ ግጥም ነው ምክንያቱም ሲሰራዋልና ዋለና ሲያንጸው ሲያንጸው እንደ መፈቂያ እንጨት ከመንገድ ቆረጠው። በቃ ሰውየው ሙቷን ማለት ነው። ስለዚህ በጥሩ ሁኔታ ነበረ፣ የሰውየው ውበቱ በጣም የሚያምር ነበረ፣ አፈጣጠሩ በጣም ጥሩ ነበረ። ነገር ግን በአጭሩ ቀረ የሚል ሀሳብ ያለው ስለሆነ የሐዘን ወይንም የሙሾ ቃላዊ ግጥም ውስጥ ይካተታል። ስለዚህ መልሱ ማነው ነው መ የሚለው ይሆናል። እሺ ጥያቄ ተራ ቁጥር 39 አይኔል ግንባር ያርገው ብላችሁ አትማሉ፣ ይቸግራልና መሪ ማባባሉ። ይህ ቃላይ ግጥም የምን ቃላይ ግጥም ነው ይላል። ሀ የሙሾ ለየፉከራ ሀመሯ የልመና መ የዘፈን። መልሱ ምንድን ነው? ሀመሯ የልመና ግጥም ነው። ምክንያቱም አይኔል ግንባር ያርገው ምን ማለት ነው? እውር ልሁን ብላችሁ አትማሉ ማለት ነው። ምክንያቱም መለመን ወይም መሪን አባብሎ ስጤ ማለት በጣም ከባድ ነገር ነው፣ የሚል ስለሆነ ምንድን የሚል ይሆናል። የቃላይ ግጥም ምን አይነት ነው? የልመና ቃላይ ግጥም ውስጥ ይካተታል። ስለዚህ መልሱ ማን ይሆናል? ሀመርሃ የሚል ይሆናል። መልሱ ማን ነው? ሀመርሃ ሀመርሃ የልመና የሚል ይሆናል ማለት ነው። ጥሩ ተማሪዎች ወደ ጥያቄ ተራ ቁጥር አርባ ወይንም የመጨረሻውን ጥያቄ ማየት እንሄዳለን። ከሚከተሉት ውስጥ ወኔን ለመቀስቀስ የሚያገለግልና ኃይለኛ ስሜትን፣ አካላዊ እንቅስቃሴን የሚጠይቅ የቃላዊ ግጥም አይነት የቱ ነው ይላል። ስሜትን የሚያነሳሳ ከፍተኛ የሆነ አካላዊ እንቅስቃሴን የሚጠይቀው የቃላዊ ግጥም አይነት የትኛው ነው ነው የሚለን። ሀ ሙሾ ለ ቀረርቶና ፉከራ ሀ ሐ መሯዋ የስራ ግጥም መ የክብረ በዓል ዘፈን ይላል። መልሱ ማነው? ቀረርቶና ፉከራ ማለት ነው። ይህ ቀረርቶና ፉከራ አንደኛ ስሜትን የሚቀሰቅስ ነው። ከፍተኛ የሆነ የአካል እንቅስቃሴም የሚታይበት ነው። ስለዚህ መልሱ ማን ይሆናል? ለ የሚል ይሆናል። እንግዲህ ተማሪዎች የዛሬውን የሞዴል ፈተና በዚህ አጠናቀናል። በቀጣይ ደግሞ ሌላ ክፍለ ከተማ ያዘጋጀውን የአማርኛ ቋንቋ ሞዴል ፈተና ይዤላችሁ እቀርባለሁ። ሁልጊዜ የምለቃቸው የሞዴል ፈተናዎች፣ ወርክ ሽቶዎች፣ አማርኛ ቋንቋን የተመለከቱ ይዘቶች ይደርሳችሁ ዘንድ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ለሌሎች ጓደኞቻችሁ ደግሞ ይደርስ ዘንድ ሸርት አድርጉ ዘንድ ከወዲሁ ላሳወቃችሁ እወዳለሁ። መልካም ጊዜ ይሁንላችሁ።